ወደ አዲስ አበባ ሊፈስ የተዘጋጀው የተፈጥሮ ጋዝ ለሀገራችን የሚኖረው የማይታመን ትሩፋቶች ለአመታት ሲጠበቅ የነበረው ተስፋ የጣለበት የብዙዎች ህልም የነበረው የኦጋዴን የተፈጥሮ ጋዝ ኤክስፖርት ፕሮጀክት ተሰርዘዋል። ይህ ዜና ብዙዎችን ሊያሳዝን ይችላል ሊያደነጋግርም ይችላል። ነገር ግን ከዚህ ውሳኔ ጀርባ የተደበቀው ምንድን ነው? የኢትዮጵያ መንግስት ምን አቅዷል? እና ይህ አዲስ ምዕራፍ ለሀገራችን ምን ማለት ነው የሚለውን ጨምሮ ስለዚህ ከጅቡቲ ወደ አዲስ አበባ ሊፈስ የተዘጋጀው የተፈጥሮ ጋዝ እና ለሀገራችን የሚኖረው የማይታመን ትሩፋቶች ዝርዝር መረጃችን የምንመለከት ይሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን ቆዩያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲያሰወት ቻናላችንን ሰብስክራይብ፣ ቪዲዮም ላይክ ማድረግ ቤተሰቡን ይወዳጁያል። ወደ መረጃው እናሸጋግራችሁ። እንደሚታወቀው ኢትዮጵያ የተፈጥሮ ጋዝ በመጪው አዲስ ዓመት ወደ ውጭ ገበያ ማቅረብ ልትጀምር ነው ተብሎ ነበር። ነገር ግን አሁን አዲስ የተሰማው ዜና ኢትዮጵያ የኦጋዴን የተፈጥሮ ጋዝ ኤክስፖርት ፕሮጀክት መሰረዟ ነው። በምትኩ የማዕድን ሚኒስቴር የተፈጥሮ ጋዝን ለአገር ውስጥ ፍጆታ ለመጠቀም የሚያስችል አዲስ ፕሮጀክት እያጠና ነው። ኢትዮጵያ በኦጋዴን ክልል የሚገኘውን የተፈጥሮ ጋዝ ወደ ውጭ የመላክ ፕሮጀክት የገንዘብ እጥረትና የትግበራ መዘየት ወቢ ማድረግ እንደሰረዘችም አስታውቃለች። በምትኩም የማዕድን ሚኒስቴር የተፈጥሮ ጋዝን ለአገር ውስጥ ፍጆታ በተለይም ማደበሪያ ለማምረትና ኤሌክትሪክ ኃይል ለማመንጨት የሚያስል አዲስ ፕሮጀክት እያጠና መሆኑንም ገልጸዋል። የማዕድን ሚኒስቴሩ እንደገለጸው ኢትዮጵያ በተለይም በኦጋዴን ተፋሰስ በካሉብና ሂላል አካባቢዎች ከፍተኛ የተፈጥሮ ጋዝ ክምችት ያላት ሲሆን ይህም ከ50 ዓመታት በላይ ለሚሆን ጊዜ ማደበሪያ ለማምረት፣ ኃይል ለማመንጨትና ለተለያዩ የነዳጅ ምርቶች ለማገልገል የሚያስል እንደሆነ ቢገመትም እስካሁን ጥልቀት አልተጠናም። የጅቡቲ የቧንባ መስመር ፕሮጀክት መሰረዝ በ22 ከውጋዴን የተፈጥሮ ጋዝ አውጥቶ በ767 ኪሎ ሜትር ዝመት ባለው የቧንባ መስመር ወደ ጅቡቲ በመላክ በፈሳሽ የተፈጥሮ ጋዝ ወደ ውጭ ለመላክ ታቅዶ የነበረው ፕሮጀክት መሰረዙም ተገልጿል። የማድን ሚኒስቴር በአሁኑ ወቅት ማደበራ ማምረትን ጨምሮ በሀገር ውስጥ የተፈጥሮ ጋዝን የመጠቀም አዲስ ፕሮጀክት እያጠና ነው። ሚኒስቴሩ የተፈጥሮ ጋዝን ወደ ኤሌክትሪክ ኃይል ለማመንጨት ከኢትዮጵያ ኤሌክትሪክ ኃይል ጋራም ለመስራት ፍላጎት እንዳለው ገልጿል። ይህ በተለይ ዝናብ በሌለባቸው ዓመታት የኃይል ስርዓቱን ለማመጣጠን ጠቃሚ አማራጭ ሊሆን ይችላልም ተብለዋል። ኢትዮጵያ በአሁኑ ወቅት በአመት ከአራት ቢሊዮን ዶላር በላይ በሚገመት ውጪ ከውጭ በሚገቡ የነዳጅ ምርቶች ላይ ጥገኛ መሆኗም ይታወቃል። ይህንን ለመቀነስ መንግስት የሀገሪቱን የተፈጥሮ ሀብቶች ለማልማት የሚያስችል ስትራቴጂ በመተግበር ላይ ነው። አዲሱ ፖሊሲ በተፈጥሮ ጋዝ ፍለጋ ላይ በማተኮር ዘርፉ ለኩባንያዎች ክፍት በማድረግ በማድረግና ኢንቨስትመንቶችን በማበረታታት ላይ ቅድሚያ እንደሚሰጥም ተመላክቷል። ሀገራችን ኢትዮጵያ የራሷን ጋዝ ለማምረት ጥረት ስታደርግ መቆየቷ የተገለጸ ሲሆን በመጪው መስከረም የ2018 ዓ ም አዲስ ዓመት ላይ ወደ ገበያ ሊቀርብ መሆኑም ተነግሮ ነበር። ይህ የተሰማው ጠቅላይ ሚኒስትር አብይ አህመድ በሀገሪቱ ከሚገኙ የሚዲያ አመራሮችና የኮሙኒኬሽን ባለሙያዎች ጋር ባደረጉት የጋራ ውይይት ላይ ነው። ይህ ለሶስት መቶ ዓመታት የሚበቃው ከተራ ስር የሚፈልቀው የተፈጥሮ ጋዝ ለሀገራችን ኢኮኖሚ የሚኖረው ሚና ቀላል አለመሆኑም ይታወቃል። የራሳችን ጋዝ ማምረት መቻላችን ከውጭ በምንዛሬ የምናስገባውን የኃይል ምንጭ ወጪ ይቀንሳል። አዳዲስ ኢንዱስትሪዎችን ይፈጥራል። እናም ሀገራችን በዓለም አቀፍ የኃይል ገበያ ውስጥ ተጫዋች እንድትሆንም ያደርጋታል። ይህ ለውጥ ኢትዮጵያን ወደ አዲስ የኢንዱስትሪ ዘመን የሚያስገባ ታሪካዊ ምዕራፍ ነው። እንደሚታወቀው ጋዝ በሀገራችን ኢትዮጵያ በኦጋዴን አፋርና አማራ ክልል በብዛት ይገኛል። ላለፉት ሶስት አመታት በተፈጥሮ ጋዝ ዙሪያ በርካታ ቅሪዎች ታቅደው ነበር። ከሶስት አመታት በኋላ የተፈጥሮ ጋዝ ወደ ውጪ መላክ ይጀመራል መባሉም የሚታወቅ ነው። ነገር ግን አሁን ሀገራችን ጋዙ ለሀገር ውስጥ ፍጆታ መጠቀም ጠቃሚ በመሆኑ አሁን ሀገር ውስጥ ልትጠቀም መሆኑንም ገልጻለች። በአሁኑ ወቅት በአፍሪካ ውስጥ የኃይል ፍላጎት እያደገ በመምጣቱ ኢትዮጵያ በዚህ ዘርፍ ግንባር ቀደም ተዋናይ የመሆን ትልቅ እድል አላት። በዋናነት የተፈጥሮ ጋዙን ለመጠቀም የታሰበባቸው ሁለት ወሳኝ ዘርፎች አሉ። የመጀመሪያውና ዋነኛው ማደበሪያ ማምረት ነው። ኢትዮጵያ በግብርና ላይ የተመሰረተች ሀገር ናት። የግብርና ምርታማነት መጨመር ለሀገሪቷ ኢኮኖሚ የጀርባ አጥንት ነው ሆኖ ማደበሪያን ከውጭ በማስመጣት በየአመቱ በቢሊዮኖች የሚቆጠር ዶላር እናወጣለን። እጅግ ከፍተኛ ወጪ የውጭ ምንዛሪ ክምችታችን ላይ ትልቅ ጫና ፈጥሯል። አሁን ግን ከኦጋዴን የተፈጥሮ ጋዝ በመጠቀም የራሳችንን ማዳበሪያ ማምረት ስንጀምር ይህ እጅግ ትልቅ ለውጥ ያመጣል። ገበሬዎች ጥራት ያለው ማዳበሪያ በቀላሉና በዝቅተኛ ወጪ ያገኛሉ። በዚህ ምርታማነታችን ይጨምራል፣ የኑሮ ደረጃዎች ይሻሻላል፣ ሀገራችንም ለምግብ ዋስትናዋ የምትሰጠውን ትግል ታሸንፋለች። ይህ ከውጭ የሚገባውን ምርት መቀነስ ብቻ ሳይሆን ኢትዮጵያን በግብርና ምርት ራሷ እንድትችል የሚያደርግ ታሪካዊ ምዕራፍ ነው። ሁለተኛውና እኩል ጠቀሜታ ያለው ዘርፍ ደግሞ የኤሌክትሪክ ኃይል ማመንጨት ነው። ኢትዮጵያ በኃይል ማመንጫዎች ላይ ከፍተኛ ጥገኛ ነች። ይህ በጣም ጥሩ ነው፣ ግን የራሱ ፈተናዎች አሉት። የኃይል ምርታችን ይጎዳል፣ የኤሌክትሪክ መቆራረጥንም ያጋጥማል። ይህ ደግሞ በኢንዱስትሪዎች በንግድ እንቅስቃሴዎችና በዜጎች የዕለት ተዕለት ኑሮ ላይ ትልቅ ተጽዕኖ ያሳድራል። አሁን ደግሞ በተፈጥሮ ጋዝን በመጠቀም የኤሌክትሪክ ኃይል ማመንጨት ሲቻል ለኃይል ስርዓታችን ሚዛን ይሆናል። ከኢትዮጵያ ኤሌክትሪክ ኃይል ጋር በመተባበር የሚከናወነው ይህ ፕሮጀክት በአስቸጋሪ የዝናብ እጥረት ጊዜም ቢሆን የኃይል አቅርቦትን ለማረጋገጥ ትልቅ እገዛ ያደርጋል። ይህ ለፋብሪካዎች ቀጣይነት ያለው ስራ፣ ለንግድ ተቋማት ያልተቋረጠ አገልግሎትና ለመላው ህብረተሰቡ አስተማማኝ የኃይል አቅርቦትን ያረጋግጣል ማለት ነው ኢትዮጵያ በኃይል ዘርፍ ራሷን እንድትችል የሚረዳ አብዮታዊ እርምጃ ነው። የማዕድን ሚኒስቴር እንደሚለው ኢትዮጵያ በተለይም በኦጋዴን ተፋሰስ በካሉብና ሂላል አካባቢዎች ከፍተኛ የተፈጥሮ ጋዝ ክምችት አላት። ይህ ክምችት ከ50 ዓመታት በላይ ለሚሆን ጊዜ ማደበሪያ ለማምረት፣ ኃይል ለማምንጨት ና ለተለያዩ የነዳጅ ምርቶች ለማገልገል የሚያስችል እንደሆነም ተነግረዋል። ምንም እንኳን እስካሁን በጥልቀት ባይጠናም ያለው አቅም እጅግ ትልቅ ነው። ይህ አቅም ኢትዮጵያ በአሁኑ ወቅት በዓመት ከአራት ቢሊዮን ዶላር በላይ በሚገመት ውጪ ከውጭ በሚገቡ የነዳጅ ምርቶች ያላትን ጥገኝነት ለመቀነስ ይረዳል። ይህ ገንዘብ አሁን ለነዳጅ ከሚወጣ ይልቅ ሌሎች ወሳኝ የልማት ፕሮጀክቶች ሊውሉ ይችላል። ለምሳሌም መንገድ ለመገንባት ሆስፒታሎች፣ ትምህርት ቤቶች ና የተለያዩ ተቋማትን ለመገንባት ወሳኝ ነው። ይህንን እጅግ ጠቃሚ ሀብት በአግባቡ ለመጠቀም መንግስት የሀገሪቱን የተፈጥሮ ሀብቶች ለማምናት የሚያስችል አዲስ ስትራቴጂን በመተግበር ላይ ነው። ይህ አዲስ ፖሊሲ በተፈጥሮ ጋዝ ፍለጋ ላይ በማተኮር ዘርፉ ለኩባንያዎች ክፍት በማድረግና ኢንቨስትመንቶችን በማበረታታት ላይ ቅድሚያ ይሰጣል። ይህ ማለት የሀገር ውስጥም ሆነ የውጭ ኩባንያዎች ወደ ኢትዮጵያ መጥተው በጋዝ ፍለጋና ልማት ላይ ኢንቨስት እንዲያደርጉ መንገዱን ይከፍታል። ይህ ደግሞ አዳዲስ ስራዎችን ይፈጥራል፣ የቴክኖሎጂ ችግር ያመጣልና የኢኮኖሚ እንቅስቃሴን ያፋጥናል። ኢትዮጵያ ከውጭ እርዳታና ብድር ጥገኝነት ወጥታ በራሷ ሀብት ራሷን የመቻል ጉዞ ላይ ናት። ይህ ህዝብ የዘመናት ምኞቱ የሆነው ራስን የመቻል የብልጽግና ጉዞ ነው። እርግጥ ነው፣ ልክ እንደማንኛውም ትልቅ ፕሮጀክት ይህ አዲስ አቅጣጫ የራሱ የሆነ ተግዳራቶች አሉት። የፋይናንስ ምንጮችን ማፈላለግ፣ የቴክኒክ እውቀትን ማግኘትና ፕሮጀክቱን በተቀላጠፈ ሁኔታ መተግበር ትልቅ ስራን ይጠይቃል። ነገር ግን መንግስት የጋራ ርብርብ በማድረግና ከባለድርሻ አካላት ጋር በመተባበር እነዚህን ተግዳራቶች ለመፍታት ቆርጠዋል። የኦጋዴን የተፈጥሮ ጋዝ ኢትዮጵያን ከአዲስ ዘመን ከብልጽግናና ከራስ መቻል ጋር ሊያገናኝ የሚችል ወርቃማ እድል ነው። ይህ ውሳኔ የአጭር ጊዜ የገቢ ማጣትን ቢያስከትልም ለረዥም ጊዜ የሚዘልቅ ኢኮኖሚያዊ ጥቅምና ብሔራዊ ክብርን ያጎናጽፋል። ኢትዮጵያ የራሷን ሀብት ለራሷ ልማት በመጠቀም በአፍሪካ ቀንድ ውስጥ አዲስ ተምሳሌት እየሆነች ነው። ኢትዮጵያ ሀገራችን የውብ ተፈጥሮ መገኛ መገኛ ናት። በተለይም በማዕድን ዘርፍ ሀገራችን ስሟ በተደጋጋሚ ይነሳል። የወርቅ ማዕድን፣ የታንታለም፣ የፖታሽ፣ የብረት ማዕድን፣ ሲሚንቶ ጥሬ እቃዎች፣ የከበሩ ድንጋዮች፣ ጋዝና ሌሎችም ጨምሮ ይህ ሁላ የከበረ ሀብት ከከርሰ ምድሯ እየፈነጠቀ ለሀገራችን አዲስ ምዕራፍ እየከፈተ ነው። በቅርቡ ዓመታት ውስጥ የኢትዮጵያ መንግስት የማዕድን ዘርፉን ለማሳደግ ከፍተኛ ትኩረት ሰጥቷል። ይህ ደግሞ ዓለም አቀፍ ባለሀብቶችን ወደ ሀገራችን እንዲመለከቱ አስችሏል። አዳዲስ የማድን ማውጫዎች እየተከፈቱ ነው። የሀገር ውስጥ ባለሙያዎች እየሰለጠኑ ነው። የአካባቢው ማህበረሰቦችም የልማት ተጠቃሚ የሆኑ ነው። ይህ ሁላ ለሺዎች ለሚቆጠሩ ወጣቶች የስራ እድል እየፈጠረ የቴክኖሎጂ ሽግግር እንዲኖር እያደረገና የሀገሪቱን የውጭ ምንዛሬ ገቢ እያሳደገ ነው። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች፣ የዛሬው ዝግጅታችን ይሄን ይመስል ነበር። ባደረስናችሁ መረጃ እንደ ተደስታችሁበትና ወደ አዲስ አበባ ሊፈስ የተዘጋጀው የተፈጥሮ ጋዝ ለሀገራችን የሚኖረው የማይታመን ትሩፋቶች በቂ መረጃ እንደወሰዳችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማል ብለን የምናስባቸው መረጃዎች ይዘን እንቀርባለን። ቪዲዮን ላይክ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን መጫኖን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ለሀገራችን ይብዛ።